ተሳካ። ምኞቴ እንደው በየርኩበት ኮመንት ብሩኬ የቤት አሰልችቸው ነበረ። ዛሬ ቀለበት አስሮላት ደስ የሚል ነገር ነው። ቤተሰብዬ ላይክ፣ ሼር ያድርጉ። ጨረቃ ፋሚሊ እንደው ቡራዬ ልክ እንደ ወንዶቹ ወንድ ወጣ፣ ተንበረከከ። ታይሚንግ እንኳን ደስ ያለች። ትናንትና እንግዲህ በጩቤ ተወግቷል ሲባል ነበረ። የዛሬው በጣም ትልቅ ሰርፕራይዝ ነው። ዛሬ ማታ ይጠብቁኝ ማንም እንዳይቀር ብሏል። እንደው ብሩዬ እንዴ ወንድነት ወጥቶ፣ ማን ነው ካንተ ቤት የሚቀረው? ማንም አይቀርም። ካልዳነ ይሙት፣ ካልዳነ ይሙት። እዴ እዴ እንዴ እንደው ደስ ብሎኛል በጣም። እሰይ እሰይ። አበባው ሁሉ ነገር ፊኛው፣ አረ ሻማው ሁሉ ነገር አለ ና በጣም ነው ደስ የሚለው። እንግዲህ ዛሬ ብሩኬ ለሀይምዬ ቀለበት ያስርላታል። ማንም ሰው በብሩኬ ቻናል ላይ እንዳይቀር እላቸዋለሁኝ። በጉጉት ስንጠብቀው የነበረ ና ብሩኬ ምነው እንደ ወንዶቹ ቀፍጠን ብሎ ተንበርክኮ ቀለበት አያደርግም ስንለው ስንተቸው የነበረው ዛሬ ጀግናው እናቱ የወለደችው ቡራዬ ሀይምዬን በማስደሰት ቀለበት ሊያደርግላት እንደሆነ እንግዲህ በ ፔጁ ላይ ፖስቷል ማለት ነው። ስለዚህ ጥሪያችንን እናስተላልፋለን። ማታ በቡራዬ ቻናል ላይ ማንም ሰው እንዳይቀር የደስታቸው ተካፋይ እንድንሆን እላለሁ። ከዚሁ ማለት ነው እሰይ እሰይ፣ እነሱስ ተጋቡ። ሌሎቹስ ይብላኝ ለተሳዳቢዎች እላለሁኝ ማለት ነው። ቡራዬና ሀይሚዬ እንጠብቃለን በጉጉት